ዋና ዋና ዜና። የቅማንትን ህዝብ ህገ መንግስታዊ ጥያቄ አፈነ አማራ ክልል የቀውሱ ምክንያት የሆነውን የህዝብ ጥያቄ እስካልመለሰ ድረስ ሰላም መሆን እንደማይችል ተገለጸም። በመተማ መቃ ቀበሌ የተናጠል ግድያዎችና ዝርፊያዎች ዛሬ መቀጠላቸው ተሰማም። በአማራ ክልል አንዳንድ አካባቢዎች ግጭቶች በድጋሚ እያገረሹ መሆኑ ተነገረም። ሰላም ጤና ይስጥልን። ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርእስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቅማንትን ህዝብ ህገ መንግስታዊ ጥያቄ አፈነ አማራ ክልል። የቀውሱ ምክንያት የሆነውን የህዝብ ጥያቄ እስካልመለሰ ድረስ ሰላም መሆን እንደማይችል ተገለጸም። ሀገር በመመስረት ረገድ ትልቅ አበርክቶ የነበረውን የቅማንትን ህዝብ ከገጸ ምድር ለማጥፋት በዘመነ ህወሓት የተፈጸመውን ድምፅ አልባ ጀኖሳይድ ተከትሎም የቅማንትን ህዝብ ከብሔራዊ ህዝብ ቆጠራ ሰነድ በመሰረዝ የተጀመረው ሰይጣናዊ ተግባር የቅማንትን ህዝብ ዳር እስከ ዳር እንዲነሳና መብቱን እንዲጠይቅ ቢያደርገውም የአማራ ክልል የተባለውን መዋቅር የሚመሩት ጽንፈኞች በቅማንት ህዝብ ላይ በከፈቱት ዘር ተኮር ጭፍጨፋ ጥያቄውን እስከዛሬ ለማፈን እየጣሩ ይገኛሉ። የህዝብን ገ መንግስታዊ ጥያቄ ስልጣንን ተመክተው ለመጨፍለቅ የጣሩት የአማራ ክልል ባለስልጣናት ዛሬም ድረስ የቅማንትን ህዝብ የመብት ጥያቄ ለማፈን ከመጣር ባሻገር ለመፍታት እየሰሩ አይደለም ተብሏል። የቅማንትን ህዝብ ጥያቄ በጉልበትና በህዝብ ብዛት መደምሰስና ማጥፋት ይቻላል ብለው ከ2007 ዓ.ም ጀምሮ በቅማንት ህዝብ ላይ ያልተቋረጠ ጭፍጨፋ ሲፈጽሙ የቆዩት የክልሉ ባለስልጣናት ራሳቸው ጎትተው ባመጡት ሴራ የገዛ ክልላቸውን ወደ ሲወልነት መቀየራቸው አይዘነጋም። ቅማንትን በጉልበት ማጥፋት እንደታሰበው አልጋ ባልጋ ያልሆነለት የእናቶ ገዷ አንዳርጋቸውና ብናልፍ አንዱ ዓለም ቡድን የጠነሰሰው ሴራም የሰኔ 15 ቀን 2011 ዓ ምህረቱን የእርስ በርስ መጠፋፋት ጨምሮ የትግራይን ጦርነት መውለዱ ይታወሳል። የቅማንት ህዝብ ጥያቄ እንዲነሳ መንገድ የፈጠረለት ህገ መንግስቱ ስለሆነ ህገ መንግስቱን ለመናድ መጀመሪያ ህወሀት መጥፋት አለበት በሚል ከቀደመ ጌታው ጋር ወደ አስከፊ ጦርነት ገብቶ አገሪቱን ያወደመው የአማራ ልሂቃን ቡድን ከጦርነቱ መልስ እርስ በርሱ እየተዋጋ የገዛ ክልሉን ማፍርሶታል። ይህን መስቀልቅልና ውድመት በአማራ ህዝብ ላይ እንዲመጣ ያደረጉት አብዛኞቹ የአማራ ክልል ባለስልጣናት ራሳቸውም የተበሉ ሲሆን የተወሰኑት ከሚኒስትርነት ወርደው ወደ ተራይ ማህበራዊ ሚዲያ አክቲቪስትነት መዘፈቃቸው ይታወሳል። ዛሬም ክልሉን የሚመራው ባለስልጣን የቀድሞ ጽንፈኞች ያበላሹትን ከማስተካከልና ከመላው የቅማንት ህዝብ ጋር ፊት ለፊት በመገናኘት እየተወያየ ችግሩን ከመፍታት ይልቅ ከአንዳንድ ወዳደር የቅማንት ተላላኪዎች ጋር ውስጥ ለውስጥ እያደረገው ያለው የሴራ መንገድ አንዳች ለውጥ ሊያመጣ አይችልም ተብሏል። የቅማንተ ሕዝብ ጥያቄ የቅማንተ ህዝብ እንጂ አበራ አለማየሁ ወይም ያውግቸው ብቻው ማለደ ወይም የሌላ ተላላኪ ግለሰብ አይደለም የሚሉ ቅማንቶች ክልሉ ሰሞኑን ውስጥ ለው 69 ቀበሌ አስተዳደርን ለመመስረት በሚል እያደረገው ያለው የጥፋት መንገድ መቆም አለበት ብለዋል። በግልጽ የጨፈጨፉትን ህዝብ በግልጽ ይቅርታ ጠይቀው የህዝቡ ተወካይ ከሆነው የጥያቄ አስተባባሪ ኮሚቴ ጋር በመነጋገር ህዝቡ የወሰነውን አስተዳደር በይፋ ከመመስረት ይልቅ ህሊናቸውን ከሸጡ ግለሰቦች ጋር የሚደረግ ሸርጉድ አንዳች ለውጥ ያመጣም ሲሉ የቅማንት መብት ተሟጋቾች ተናግረዋል። አንዳንድ የውስጥ የመረጃ ምንጮች እንደሚያመላክቱት ከሆነ የክልሉ ካድሬዎች የተፈናቀሉና ከስራቸው ተወግደው የቆዩ ቅማንቶችን ለመመለስ በሚል የደመነብስ እንቅስቃሴ መጀመራቸውም ተሰምተዋል። የቅማንት ህዝብ ህገ መንግስታዊ ጥያቄ በይፋ እስካል ተቋቋመ ድረስ ይህ የክልሉ መንግስት የስሙላ ተግባር አንዳች ውጤታ ያመጣም ያሉን የቅማንት መብት ተሟጋቾች ቅማንቶችን ያስገደለው ያፈናቀለውና ያዘረፈው የቅማንት ጥያቄ ባለመመለሱ በመሆኑ ይህ ጥያቄ እስካልተፈታ ድረስ የሚደረግ ተፈናቃይ የመመለስ እርምጃ ከንቱ ድካም ነው ብለዋል። የክልሉ መንግስትም ሆነ የፌዴራሉ መንግስት በአማራ ክልል የተፈጠረውን ፖለቲካዊና ማህበራዊ ቀውስ ለአንዴና ለመጨረሻ ጊዜ መፍታት ከፈለገም የክልሉ ችግሮች ወላጅ አባት የሆነውን የቅማንትን ህዝብ ጥያቄ የማፈን ሰይጣናዊ ተግባር ማስወገድና የህዝቡን ጥያቄ አስተካክለው መመለስ አለባቸው ተብሏል። በሚዲያዎች እንኳን የቅማንትን ስም ለመጥራት የሚተናነቀው የአማራ ክልል መንግስት ከገባበት ያሻጥር ፖለቲካ ወጥቶ የህግ የበላይነትን ለማስፈን በመስራት ከራሱ ጋር እስካልታረቀ ድረስ የቅማንትን ህዝብ ጥያቄ በአግባቡ ፈትቶ ክልሉን ሰላም የሚያደርገው አይመስልም ሲሉ በርካቶች ይናገራሉ። የቅማንትን ህዝብ ህገ መንግስታዊ የመፍት ጥያቄ በኃይል ለመድፈቅ በሚል የክልሉ ጽንፈኞች በወሰዱት የተሳሳተ እርምጃም በደምና በታሪክ የተሳሰሩ የአማራና የቅማንት ወንድማማች ህዝቦችን ለማዳማት ብዙ ቢሰሩን በታቀደው መንገድ እንዳሰቡት ሳይሳካ ቀርቷል። አሁን ያለው ብቸኛው መንገድ የቅማንትን ህዝብ ወስኖ ባደረው መሰረት የቅማንትን አስተዳደር በመመስረት ሲገድሉት የቆዩትን ህዝብ መካስ ነው የሚሉ ወገኖች በበኩላቸው የህዝብን ጥያቄ በአግባቡ መፍታት ስልጥኑነት መሆኑን ሊታወቅ ይገባዋል ብለዋል። ይህን ለማድረግ የሚያስፈልገው ነገር ከባድ አይደለም፣ የሚሉት የነጻነት ታጋዮች በግፍ የታሰሩትን የቅማንት ጥያቄ አስተባባሪ ኮሚቴ መፍታትና ከኮሚቴው ጋር እየመከሩ አስተዳደሩን መመስረት ቀላሉ መንገድ ነው ሲሉ መክረዋል። በመተማመቃ ቀበሌ የተናጠል ግድያዎችና ዝርፊያዎች ዛሬ መቀጠላቸው ተሰማሙ። የአካባቢው ነዋሪዎች ለጃኖ ቅማንት ሚዲያ እንደገለጹት በቀበሌው የተለያዩ አካባቢዎች ለስራ የሚንቀሳቀሱ ግለሰቦች ለተለያዩ አደጋዎች እየተጋለጡ መሆናቸው ታውቋል። ትላንት መስከረም 14 ቀን 2018 ዓመተ ምህረት በቀበሌው ወይን አምባ ባለ እግዚአብሔር ጎጣ አንድ አርሶ አደር በግብርና ስራ ላይ እንዳለ በአማራ ታጣቂዎች በጥይት ተደብድቦ መገደሉን ነዋሪዎች ተናግረዋል። በተመሳሳይ አጋም ወይም ግራር ተክለ ሃይማኖት በሚባለው የቀበሌው አንድ ክፍል ከገንዷ ብርሽኝ በኩል የመጡ የወረዳው ሚሊሻ የሆኑ ግለሰቦች ድግስ የተባለን አርሶ አደር ክፉኛ አቁስለው የግል መጠበቂያ መሳሪያው መውሰዳቸው ታውቋል። ጥቃቱ የተፈጸመው አርሶ አደሮች በግብርና ስራ ላይ ተሰማርተው እያሉ ነው ያሉን የመረጃ ምንጮቻችን። አጋም ላይ ጥቃት የፈጸሙት ግለሰቦች በአካባቢው ያገኟቸው ንረኞችም ክፉኛ መደብደባቸውን ገልጸዋል። በተመሳሳይ የተለያዩ ዝርፊያዎችና ስርቆቶች እንዲሁም የሰው እገታዎች እንደቀጠሉ መሆናቸውም እየተነገረ ይገኛል። ህብረተሰቡ ችግሩን በጉልህ በመረዳት በስራ ምክንያት ሳይዘናጋ በጥንቃቄ በመንቀሳቀስና አካባቢውን በመጠበቅ ሊከሰት የሚችለውን ጉዳት መቀነስ አለበት ሲሉ በርካቶች መክረዋል። በሌላ ዜና ባለፈው ቅዳሜ ከጎንደር ጭልጋ በመኪና በመጓዝ ላይ የነበረች አንዲት የቅማንት ተወላጅ አይምባ አካባቢ በአማራ ታጣቂዎች ታግታ ከተወሰደች አምስት ቀናትን ብታስቆጠረም እስካሁን እንዳልተለቀቀች የመረጃ ምንጮቻችን ገልጸዋል። በየ አካባቢው የሚደረገውን የተናጠል ግድያና እገታ ገታ ለመከላከል ህብረተሰቡ እንቅስቃሴውን በተደራጀ አግባብ ማድረግ አለበት ተብሏል። በአማራ ክልል አንዳንድ አካባቢዎች ግጭቶች በድጋሜ እያገረሹ መሆኑ ተነገረም። የክልሉ ሰላምና ጸጥታ ምክር ቤት በክልሉ እየታየ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር እየሰራ ነው ባለበት ማግስት በክልሉ የተለያዩ አካባቢዎች በርካታ ጥቃቶች ተፈጽመዋል። በተለይም በሰሜን ወሎና በጎጃም ቀጠና መከላከያ ሰራዊቱ ሆን ብሎ በሚመስል መልኩ በርካታ የጦር መሳሪያዎችንና ተተኳሾችን ፋኖ ለተባለው ታጣቂ ኃይል አሳልፎ እየሰጠ መሆኑም ታውቋል። በሰሜን ወሎና በጎጃም ቀጠና ከሚንቀሳቀሰው የፋኖ ና የመንግስት ጦር የተኩስ ልውውጥ በተጨማሪም በደቡብ ጎንደር ዞን የሰው እገታዎች፣ ዝርፊያዎችና ተናጠላዊ ጥቃቶች ተጠናክረው መቀጠላቸው ታውቋል። የክልሉ ባለስልጣናት ስለ ሰላም አብዝተው ካወሩ ሊፈጥሩት ያቀዱት አደገኛ ተግባር እንዳለ ግልጽ ነው የሚሉት አንዳንድ አስተያየት ሰጪዎች በበኩላቸው ከዚህ ቀደም ሲያደርጉት እንደነበረው ሁሉ በክልሉ የተለያዩ አካባቢዎች መከላከያ ወደ ፈጣን ጥቃት እንዲፈጸምበትና ትጥቁን እንዲያስረክብ እንዲሁም እንዲማረክ ማድረግ ጀምረዋል ብለዋል። የቀድሞ ልዩ ኃይል ፈርሶ ያሁኑ አድማ ብተና የተባለ የባዴን ፋኖ እስኪቋቋም ድረስ መጠነኛ መረጋጋቶችና ሰላማዊ እንቅስቃሴዎች መታየት ጀምረው ነበር፣ የሚሉት አስተያየት ሰጪዎቻችን የአንጻራዊ ሰላም ያልተዋጠላቸው የአማራ ብልጽግና ባለስልጣናት የቀድሞ ልዩ ኃይል አባላትና በየጊዜው ምህረት የሚገቡ የፋኖ ታጣቂዎችን እንደገና በማደራጀት እነሱም የሚጠሉትን ህዝብ እንዲወጋና በጥምር ጦር ስም መከላከያውን እንዲያስጠቃ እያደረጉ ይገኛሉ ይላሉ። በክልሉ ድጋሜ እያገረሸ ባለው ግጭት የሰብአዊ አገልግሎት የሚሰጡ ተቋማትና ሰራተኞች እንደተለመደው ጥቃት እየደረሰባቸው ሲሆን ለአብነትም ከትላንት በስቲያ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ሕመምተኛ ጭኖ ወደ ደብረ ማርቆስ ሲጓዝ የነበረ አምቡላንስ ሹፌር በታጣቂዎች ተገድሏል። በክልሉ ባለስልጣናት በኩል ስለ አንጻራዊ ሰላምና ልማት በተደጋጋሚ ሲወራለት የሰነበተው የአማራ ክልል በአዲሱ ዓመት መጀመሪያ የተለያዩ ክስተቶችን እያስተናገደ ሲሆን ይህ ዜና እስከተሰናዳበት ሰዓት ድረስ ከባህር ዳር ወልዲያ ያለው መንገድ ከተዘጋ ሶስተኛ ቀን ማስቆጠሩን ጃንቅማንት ሚዲያ ከመረጃ ምንጮቹ ማረጋገጥ ችሏል። በተያያዘ ዜና በዛሬው ዕለት ብቻ በሰሜን ወሎ የአካባቢው ባለሥልጣናትና አንዳንድ የመከላከያ አመራሮች ከፋኖ ጋር ባላቸው ውስጥ ግንኙነት ምክንያት በርካታ ወረዳዎች በፋኖ እንዲያዙና የመንግሥት ተቋማት እንዲዘረፉ መደረጉ ታውቋል። አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ይሁንላችሁ።